አሁን ድንቻችን በዚህ መልክ አጣጥበን አዘጋጅተናል ማለት ነው። በዲዛይን አዘጋጅቻዋለሁ። ካሮታችንን በዚህ መልክ ለስቷል ማለት ነው። ለበለብ ተደርጓል። እንደምታሽንኩርቱ ራሱ ስለዚህ አሁን ድንቻችንን እንጨምራለን። አልጫኔ በጣም ነው የምወደው ከሁሉም በላይ ማለት ነው። አልጫ ይመቸኛል። ድንች ድንች ድንች እና ድንች በጣም ነው የምወደው እኔ ቀይም ብሰራው አልጫን ብሰራው ደስ ይለኛል ማለት ነው። እና ነጭ ሽንኩርት አዘጋጃለሁ። ከዛ አርዳለሁኝ ቃሪያ። ከዛ ያደረግናው በኋላ ላይ ማለት ነው እ ማለት ነው። ለማንኛውም አብራችሁን ቆዩ። መሰለኛው ነጭ አበባ